ስ ምግብም ውሃም ከቆምኩ 13 አመት ነው። ትዝ አይለኝም፣ በቃ ስራ አለው ግን ትዝ አይለኝም። የተለያዩ ላብራቶሪ ምርመራዎችን አድርገንላታል እና ምንም የተመገበችው ነገር በጊዜያዊ የቆየ ነገር ምንም እንዳልነበር ልናረጋግጥ ይችለናል። በርካታ ሰዎች ከውጭም ጭምር ይመጣሉ እና እነዚህ ሰዎችም ይጠራጠራሉ። ሳይንስ የሰው ልጅ ለምግብ በዛ ከተባለ ሰባት ቀን ቢቆይ ነው ይላል። ውሃ ቃጣ ደግሞ ከሶስት ቀን በላይ እድሜ እንደማይኖረው ያስቀምጣል። ለመኖር ምግብና ውሃ በእጅጉ አስፈላጊ ነው የሚለው ሳይንሳዊ እውነታ ግን እሷ ጋር አልሰራም። ከዚሁ ከሀገራችን ኢትዮጵያ የተገኘችው አስደናቂ ሴት ላለፉት 16 ዓመታት ምንም አይነት ምግብ አልቀመሰችም። ውሃና ሌሎች ፈሳሽ ነገሮችንም ንክች አድርጋ አታውቅም። አረ ነገሩ ውሸት ነው እንዳንል ደግሞ በዱባይ የሚገኙ ሐኪሞች ዘርፈ ብዙ ምርመ ማስመር አድርገውላት ጨጓሯ ውስጥ ምንም አይነት የምግብ አሻራ አላገኘንም ሲሉ ማረጋገጫ ሰጥተዋል። የ26 ዓመቷ ሙሉ ወርቅ አምባው ግን አሁኑም በሙሉ ጤንነት በቀን ሦስት ጊዜ ከተገኘም ከዛ በላይ ጥርግ አድርገን ከምንበላው እኩል እየኖረች ትገኛለች። አሁን ላይ በአካባቢው ባለስልጣናት መኖሪያ ቤት ተገንብቶላት ከአገር ውስጥ እስከ ባህር ማዶ የሚጎርፈው ቱሪስት ሲጎበኛት ይውላል። እረ ይሄ ነገር ውሸት ሳይሆን አይቀርም የሚሉን ቁጥራቸው ቀላል አይደለም። ለመሆኑ የአመያዋ ጉብል የተለየ ተፈጥሮ ያላት ሴት ነች ወይንስ ዓለምን የዋሸች ቀጣፊ? ለመሆኑ ሕይወትን ያለ ምግብና ውሃ መግፋት ምን ይመስላል? እኚህንና ሌሎች ጉዳዮችን እየነገርናችሁ ከናንተ ከእናንተ ውድ ተመልካቾቻችን ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ዝለቁ። ለቻናላችን እንግዳ ከሆናችሁ ደግሞ ሰብስክራይብ አድርጉንና ያድርጉንና ቤተሰብ ንሁን የታሪኩ ባለቤት መኖሪያዋ በዳውሮ ዞን ኮንታ ልዩ ወረዳ አመያ በተባለ አካባቢ ነው። ለቤተሰቦቿ ምግብ ታበስላለች፣ እሷ ባትቀምሰውም። በተለይ ፍርፍርና ምስር የሰራ ሁለት እጅ ሽባረክ ይሉኛል፣ በጣምም ይወዱልኛል ትላለች። እሷ ግን ራሷ የሰራችውንም ይሁን ሰዎች የሰሩትን መቅመስ ካቆመች የጊዜሩንም ውሃ መጠጣት ከተወች ድፍን 16 ዓመታት ተቆጥረዋል። ምግብና ውሃ አሁን አሁን ከነጭራሹም ትዝዛ አይለኝም ትላለች። ጨጓራዋ ውስጥ ምንም አይነት ምግብና ፈሳሽ ባለመኖሩም እንደ መደበኛ ሰው ሽንት ቤት መጠቀም አያስፈልጋትም። ላለፉት 16 ዓመታት ሽንት ቤት የእጅ አላውቅም ስትልም ትናገራለች። ሙሉ ወርቅ ተወልዳ ባደገችበት ገንጂ ገነት ቀበሌ ትምህርቷን እስከ አምስተኛ ክፍል ድረስ ተከታትላለች። በቀበሌው ከአምስተኛ ክፍል በላይ ያሉ ተማሪዎች ማስተናገድ የሚችል ትምህርት ቤት ባለመኖሩም አካባቢ ቀይራ መማሯን ገፍታበታለች። የስድስተኛ ክፍል ትምህርቷን ለመቀጠል የገንጂ ገነት ጭዳ ወደ ተባለ ሌላኛ ኮንታ ልዩ ወረዳ አካባቢም ነበር ያመራችሁ። ትምህርቷን ለመቀጠል የሚያስችል በቂ ገንዘብ ቤተሰቦቿ ስላልነበራቸው በጭዳ በሰው ቤት ተቀጥራ ትምህርቷን ጎን ለጎን ታስኬድም ነበር። ከዚህ ጊዜ ጀምሮም ምንም አይነት ምግብ አትቀምስም፣ ምንም አይነት ፈሳሽ ነገርም አትጠቀምም። ለመጨረሻ ጊዜ የበላችው ምግብ ምስር ወጥ በእንጀራ እንደነበር ታስታውሳለች። ከዛ በኋላ የምግብ ፍላጎት አጣሁ፣ ምንም ቢቢ አይለኝም ትላለች። ከዛም ካልራበኝ ለምን እበላለሁ፣ ካልጠማኝስ ለምን እጠጣለሁ ብዬ ከናካቴው አቆምኩ የምትለው ሙሉወርቅ ምግብ ማብሰሉ ላይ ግን የተዋጣላት ባለሙያ እንደሆነችም ትናገራለች። የአገሬው ተረት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል። ጥሩ ካልበላን ለስራ የሚሆን ጉልበት ጎንበስ ቀና ለማለት የሚያስችል አቅም አናገኝም እንደማለት ነው። ሙሉ ወርቅ ግን ከነጎመኑም አትቀምስም። ሆዷ እንደልለዋለች ጉልበቷ ግን በዳገት አለገመም። ማንኛውንም ስራ ያለ ድካም እሰራለሁ፣ መንገድ ሲሄድም አይደክመኝም። እምብርቱ ፍም እስኪመስል ከሚበላው እኩል ማንኛውንም ተግባር አከናውናለሁ ትላለች። ነግቶ እስኪመሽ ከስላ ልቦዝንም የምትለው ሙሉወርቅ ምግብና ውሃ ከቀመሰች 5840 ቀናት ቢቆጠሩም፣ እሷ ግን ልብስ ከማጠብ እስከ አትክልቶችን መትከልና መንከባከብ፣ ቤትን ከማስተካከል እስከ ረዥም የእግር መንገድ ሁሉንም በሚገባ ታከናውናለች። ይህንን ብርታትና ጥንካሬዋን ያዩ ታዲያ ሙሉ ወርቅማ ሰው ሳያያት ጥርግ አድርጋ ትበላለች እያሉ ያሟታል። ግን ደግሞ የነገሩ እውነታነት በተግባር ተፈትኖ የተረጋገጠ ነው። በርካታ የመገናኛ ብዙሃን ባለሙያዎች በስፍራው ድረስ ሄደው አይተዋል። ካላየን ካላረጋገጠን አናምንም ብለው አራትና አምስት ቀናት አብረዋት ውለው ያደሩም ነበሩ። እነዚህ የመገናኛ ብዙሃን ባለሙያዎች 16 ዓመት የሚለው ቢከብዳችሁ እንኳን ለአምስት ቀናት ውሃ ሳትቀምስ ያለምንም ድካም ስትሰራና እንደ ማንኛውም ስትኖር አይተናታል ሲሉ መስክረዋል። ታሪኳ የድንቅነቷን ያህል እንድትወደስና ተጠራጣሪዎችም መልስ እንዲያገኙ ተደጋጋሚ ምርመራዎችን ከሀገር ውስጥና እስከ ባህር ማዶ አከናውናለች። የሀገር ውስጡም ብናነሳ በጥቁር አንበሳና የዘውድቱ ሆስፒታሎች ምርመራዎች ተደርገውላታል። በእነዚህ ምርመራዎችም ታዲያ በሙሉ ወርቅ ጨጓራ ውስጥ ምንም አይነት ምግብ ይሁንም ፈሳሽ አልተገኘም። ነገር ግን ይላሉ የጤና ባለሙያዎቹ፣ ነገር ግን ሙሉ ወርቅ ለምን ያህል ጊዜ ምግብ ሳትመገብ እንደቆየች በትክክል ማረጋገጥ አይቻልም። ሌላው በህክምና ምርመራ የተረጋገጠው አስገራሚ እውነታ፣ ሳይንስ ደግሞ የሰው ልጅ ጤናማ አኗኗር እንዲኖር የተመጣጠነ ምግብ ይመገብ ቢባልም እህል ውሃ ከቀመሰ አስራ ስድስት ዓመታት ያስቆጠረችው ሙሉ ወርቅ ግን ባለመመገቧ የጎደለባት ነገር የለም። አንዳችን በሽታም አልተገኘባትም። ይልቁንስ ሙሉ ጤነኛ ነች። አብዛኛው ኢትዮጵያዊ ላይ የሚገኘው የጨጓራ በሽታ እንኳን የለባትም። ምግብ የማትመገቧ ሙሉ ወርቅ ለመሆኑ ስንት ኪሎ ትመዝናለች ብለው መቼስ መጠየቀው አይቀርም። ስትታይ መካከለኛ ቁመት ያላት ሙሉ ወርቅ ከቁመቷ ጋር ሰውነት አላት። ነገር ግን ሚዛን ላይ ወጥታ እንደማታውቅ ትናገራለች። አይቶ ለመገመት ግን ከ50 እስከ 55 ኪሎ ግራም የምትመዝን ይመስላል። ሙሉ ወርቅ መኖሪያዋን የቱሪዝም መዳረሻ በሆነው የጨበራ ጮርጩራ ሐይቅ አካባቢ እንደመሆኑ ሐይቁንና አስደናቂውን የአካባቢውን መልክዓ ምድር ለመጎብኘት የሚሄዱ ቱሪስቶች ሙሉ ወርቅን ሳይጎበኟት አይመለሱም እንደውም የአካባቢው አስተዳደር ቤት ተከራይቶ አስቀምጧት በይፋ እንደምትጎበኝም ሰምተናል። ሌላው አስደናቂ ታሪክ ሙሉወርቅ የአንድ ሴት ልጅ እናትም ነች። አንዲት እናት ለልጇም ለእሷም ጤንነት የተመጣጠነ ምግብ መመገብ እንዳለባትም እውን ነው። ሙሉወርቅ ደግሞ ከነጭራሹ ምግብ አትቀምስም። ሳትበላና ሳትጠጣ እንዴት አርግዛ ጤነኛ ልጅ ወለደች? ልጅቱ ከተወለደች በኋላስ ምግብ ማትቀምሰዋና እንደ አራት ሴት አጥሜትም ይሁን ገንፎ ያልቀመሰችው እናቷ የጡት ወተት እንዴት አጠባቻት የሚሉ መልስ የሚያሻቸው ጥያቄዎችም ይነሳሉ። በስፍራው ድረስ ሄደው ታሪኳን ለዓለም ላጋሩት ዓለም አቀፍ ሚዲያዎች በሰጠችው ምላሽም ታዲያ ነፍሰ ጡር ሆናም ቢሆን ምንም አይነት ምግብ እንዳልቀመሰች አረጋግጣለች። ሕፃኗ ስትወለድም ምንም የእናት ጡት አልጠባችም፣ በግልኮስና ወተት ማደጓን ማስረደታለች። በነገራችን ላይ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ኮይሻ ፕሮጀክት ለጉብ ግንኙነት ባቀኑበት ወቅት ከሌሎች የውጭ ሀገራት ዜጎች ጋር በመሆን ሙሉ ወርቅን ጎብኝተዋታል። እንደውም ከዚህ የጠቅላይ ሚኒስትሩ ጎብኝት በኋላ ወደ ውጭ ሀገር ሄዳ ምርመራ ቢደረግለትና ለተጠራጣሪዎችም አሳማኝ ምላሽ ቢሰጥበት የተሻለ ነው በሚል ወደ ዱባይ እንድታቀና ተደርጓል። ከዱባይ በተጨማሪም በሳውዲ አረቢያና ኳታር የሕክምና ምርመራዎች ተደርገውላት ምንም አይነት የምግብ እርዝራ ጨጓራ አልተገኘም። በተረፈ ግን ሙሉ ጤነኝነቷን አረጋግጠውላታል ማንያው ራዬ የነበረ ማንያ እንዲሉ አብረዋት ይኖሩ ሁሏን ውለው አዳሯን ያደሩ የአካባቢው ነዋሪዎችም ላለፉት 16 ዓመታት ሙሉ ወርቅ እህልም ይሁን ውሃ አለመቅመሷን እያረጋግጣሉ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እንደሆነች የምትናገረው ሙሉ ወርቅ ጠበል እንኳን ሳይቀር ቀምሳ እንደማታውቅ ተናግራለች። ይሄ ፈጣሪ ልዩ ስጦታ ነው የምትለው ሙሉ ወርቅ ነገሩት ተረት ተረት፣ እኔ ውሸታም ሴት የምመስላችሁ፣ መጥታችሁ አረጋግጡ ስትልም ትናገራለች። ለ16 ዓመታት ከምግብና ውሃ ተቆጥባ የኖረችው ሙሉ ወርቅ ከዚህ በኋላም ምግብ የምቀብስበት ወቅት አይመጣም ባይነች። ነገ ምን ይዞ እንደሚመጣ በእርግጠኝነት መናገር ግን አይቻልም። ውድ የገበታ ሚዲያ ቤተሰቦቻችን ዛሬ ወደ እናንተ ልናደርስ የወደድ ነው የሙሉ ወርቅ አስደናቂ ታሪኪን ይመስል ነበር። እናንተም በመሰናዷችን እንድትደነቃችሁ አንጠራጠርም። ሙሉ ወርቅ አስደናቂ ተፈጥሮ ያላት ሴት ወይንስ የተዋጣላት ውሸታም? ከቤተሰቦቿ እስከ አካባቢዋ ነዋሪዎች ብሎም እስከ ሀገሪቱ ጠቅላይ ሚኒስትር ድረስ እንዴትስ ልትዋሽ ትችላለች? እስኪ እናንተን የውድ ተመልካቾቻችን ሀሳብ በኮሜንት መስጫው ላይ አጋሩን። በቀጣይ የምንለቃቸው እንዲህ አይነት አስገራሚ ታሪኮች እንዲያመልጧቸ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። ጤና ይስጥልን።